ያቺ የመጀመሪያ መኔ ናት፣ አለ እኮ አራት ነ እንጂ። ሄሎ ተውት እሱን፣ ዝም ብሎ ድራማ ሲሰራ ነው ገና። የእንትና የእንትና አባት ገና ማጅራቱን ያሳጥረዋል። ቱበ ይብኝ ያውቀዋል ምናምን፣ እየዋሸኩ ነው እሱ። ሚዲያ ድራማ አናውቅም። እንደ ሚዲያ ምንድን ነው አዳሜ፣ በሜካፕ እና በቪዲዮ ውስጥ ተደብቀው ነው የሚኖረው። ወይ አቱ እሱ ስላንቺ ማለት ነው። አንድ ቀን ሚዲያ ላይ ወጥቶ እንደዚህ አውርቶ አቅም ሀይ እንዴት ናችሁ? ይህንን ሁለት ቀን መቼን የጆርዲን ቪዲዮ ያላ ያለብ ያላስብም እና የሆነች ልጅ ምን አለችኝ መሰራችሁ? እኔ የማውቀው ሰው አለ እንደዚህ እንደሷ ሰዋ ያጋጠመኝ አይነት ሰው አለ። ላይክ ተመሳሳይ ሰው አይደለም። ተረጋጉ። ተመሳሳይ ሰው አይደለም። እንደዚህ አይነት ያጋጠመኝ ነገር አለ አለችኝ፣ ማለት ነው እና ገጣሚ ነው እንደዚህ አልካ ያጋጠመኝ ነገር አለ እና በጣም ብዙ ሴቶችን እንደዚህ እንደሚያደርግ አቃለሁኝ እና አንድ የፎቶ ቢወጣ በጣም ብዙ ሴቶች አሉ። እኔንም እኔንም እኔንም እያሉ የሚወጡ ሰዎች አሉና ሜቢ አሁንም የሆነ የሆነን ሴት ህይወት እያመሰቃከለ ሊሆን ይችላል እና ፎቶ ቢወጣ ጥሩ ነበር አለችኝ ማለት ነው እና እኔ ደግሞ ፎቶ መውጣት አልፈለግኩኝም። ምክንያቱም ብዙ ማረጋገጥ ያለበት ነገር ስላለ ማለት ነው ፎቶ ከመውታቱ በፊት ስለዚህ ሰውየውን ስሙን ሳልጠቅስ እሷ ያለችውን እና ሌሎች ሴቶች የሚያሉትን ነገር እነግራችኋለሁ፣ እና ይሄን ሰው የምታውቁት ከሆነ በደንብ ደግሞ እናጣራና ለሌሎች ሰዎች እንዳታለሉ እነግራችኋለን ማለት ነው። አይመስላችሁም? ኦኬ ሶ ይሄ ሰው ገጣሚ ነው። በጣም ቃላቶቹ የሚያምሩ የሚያምሩ የሚያምሩ በጣም ቆንጆ ቆንጆ ግጥም ያለው ሰው ነው። ከገንዘብ እስከ ህይወት ማታለል ድረስ ማበላሸት ድረስ ነው የሚሉት። በጣም ማኒፕሌት እንደሚያደርጋቸው፣ ማንነታቸው እንደሚያሳጣቸው፣ የሚያታልላቸው ትታችሁ እንዳትሄዱ የማያስወስናችሁ፣ አብራችሁም ደግሞ ስትቀመጡ ደግሞ እንደዚያው መከራ የሚሆን በጣም ጭንቅላታቸው ላይ እንደሚጫወት ነው እንግዲህ ሴቶች የሚያወሩት ማለት ነው እና ሚዲያ ላይ ያለው ማንነቱ እና በአካል ያለው ነገር ው በጣም የተለያየ እንደሆነ እና ልጅቷ ቱቢሃንስ ምን እንደሚያስነካኝ ራሱ አላውቅም ነው ያለችው፣ ማለት ነው ምን እንደሚያስነካኝ። እኔም ምን በቃ እንደዚህ ምንድን ነው ወጥቼ ስለሱ አውራሉ ብዬ አስቤ አላውቅም። የሆነ የሚያስነካኝ ነገርማ ሳይኖር አይከረም ስትራይ ነበር እና ገጣሚ የሆነ በጣም ካላቶቹ የሚያምሩ እሱ ጋር ስትሄዱ ፍዝዝ ድንግዝ የምትሉ ማኒፕሌት የሚያደርጋችሁ ገንዘባችሁን የሚወስድ ማንነታችሁን የሚያሰጣችሁ ናርሲሲስት ጋዝዳይት የሚያደርጋችሁ ገጣሚ ካለ እና ኦ ይሄ እሱ ነው ብላችሁ የምታስቡት ከሆነ ኢንቦክስ ማድረግ ትችላላችሁ ከዛ በኋላ እናጣራና እንግዲህ ለሌሎች እህቶቻችን እንዳይታለሉ እንነግራችኋለን ማለት ነው ቴንክ ዩ ምን መሰለህ እንደዚ ያለችህ ዮኒ አካውንቱ እኔ በውስጥ ጽፌላታለሁ። አንቺ ኩርንችት፣ አንቺ የድር ኩባያ የበላሹን ብዬ እኔ ረጅም ወኛ አይደለም። በጣም ስላ ልጁን የሆኒ እኔ ነኝ። ሄጄ ድራይቨር ልኬ ገጠር ገጠር ነው የሆኒ እግዚአብሔርን ልጁ ውሃ እንኳን የነካው እዚህ ከመጣ በኋላ ነው። ያንን ሁሉ እንዲያገኝ ብዙ ነገር የደገፈችው ሀቢባ ናት። ስልክ የሰጠውት እኔ ነኝ። የትራንስፖርት አሁን ሳሪያ ለሀበሻም ወረቀቱን ኦልሬዲ ጀምራለሁ ወረቀቱ እየተሰራለት ነው ምናምን ገባ ልጁ ስኳር በሽተኛ ነው። እኔ ጋዚ ሱቅ አምጥቼው አራቴ ነው ራበኛ አለው ማለት ነው። ዮኒ በጣም ነው የሚያሳዝነኝ። የአዲስ አበባ ልጅ ነው ታውቃለህ፣ የአዲስ አበባ ልጅ እርቦት ራበኛ አይልም። ተቸግሮች ሼመኛ ነው ገባል። እሷ ግን ቁጭ ብላ በዛ ደረጃ ህዝቡን ስለናቀች ነው ዮኒ እኔ እኛ እንፋታትም መታ ብሩን እስካልመለሰች እለት ድረስ ህዝቡን ይቅርታ እስካልጠየቀች ድረስ ማንም ይፋታት ሰው የለም። እሷ ብቻ እሷ ከዚህ በኋላ እሷ እንኳን የምትቀበላቸው አርቲስቶች እንኳን እኮ ትናንትና ነይ ስልሽ ቢዚ ነበርሽ እንጂ እሷ እያለሽ ላስገባ። አሁንማ ደፍራማ ትመጣል? አትመጣም። ትናንትና እኮ ይሁኔ የሆነች ነገር በቃ ለአንተ ነግራክ ምናምን የሆነ የሚከላከልላትን ሰው ነበር። ከእውነት ጎን እንደምትቆም ጠንቅቄ ስለማለች ስለዚህ፣ ሀቡ ጋር ነይ ስትባል ያልመጣችበት ምክንያት ወንበዴ ስለሆነች ነው። ግልጹያ ነው፣ ወንበዴ ስለሆነች ነው። የሆነ ነይ ብላታለች፣ ከሁለቱ ወገን ለመስማት እንዲሁም ሀቡ ትምጣ የሁለታችሁንም ወገን ነው የምሰማው ብላል። የእሱን ሪከርድ እንኳን ብቻ ተቀብላ ሀቡ አልፈረደችም። ተደውሉላት ነይ ተብላ ሼር ተደርጎላት ምናምን ነው። እንደገና ሰው አምጥቼ አላውቅም አለች። እሷ እንትን ቲክቶኳ ላይ ከኢትዮጵያ አመጣኋቸው በስራ መምጣት የምትፈልጉ ምናምን እያለች ሪከርድ የሸገር ልጅ ነኝ ብላ እያመጣች ግን እዚህ ሜዳ የምትጠላቸው የሸገር ልጆችን ነው። ይሆን እግዚአብሔርን አሁን የእሷ በዚህ ልጅ ራሱ ሚያበቃ አይደለም። ብዙ ልጆች ኮመንት ላይም በውስጥ እየመጡ እንኳን የሚጽፉ አለው። እኛንም እንዲህ ብላን ነበር ሰው አመጣለሁ እያለች ምናምን ይላሉ። ገባ በጣም ቆሻቾች ናቸው፣ ደላሎች ሆኔ ስለማታውቃቸው ነው። ከአንድ ሰው አሁን ይሄ ልጅ ሁለት መቶ ምናምን ሺህ የከፈለው ለቪዚት ቪዛ ነው ይሆን እግዚአብሔርን፣ ግፍ ነው ይሄ። ልጁ እንደገና የስኳር ታማሚ ነው እንደዛ ሲጠይቃል። ኢቨን እኔ እንኳን እዚህ ከመጣን በኋላ እንኳን ስደውልላት ነበር ስ ካለች ብታስብ ሚሪከርዱ ደስ ይለኛል አለ አንቺ ጋር እኔ ጋር አይደለም፣ እዛኛው ስልኬ ላይ ነው ቤት ምጁ አልመጣውም። የሚሆኑ አለ ሪከርዶቹ እሱም ስልክ ላይ አዎ። ሌሎች ሪከርድ ያላችሁ ብትገቡና ብትነግሩን ደስ ይለኛል። ማስገባልሽ ሰው ካለ ነገርኝና፣ ሪከርዱ ያላችሁ ሰዎች ማን ነው? እኔ ስምሽን አልጠራውም፣ ስምሽ አይጣፍጥም እንደኔ። ስም ግን ራስሽን ታውቂያለሽ። ይሄ የሚዘጋል ብለሽ የጎመች የጎመችዋ ሴትዮ አንቺ ቤትሽን ስትከፍቺ እንደኔ ይኸውሉ ሰው ጉድ ብሎ ያይሻል። ይዋት ኮመንት ላይ ይህም ይዘጋል እያለች ነው። አንቺ ቤትሽን ስትከፍቺ ይኸውሉ ሰው ያይሻል። ለስሙ ሶስት መቶ ሺህ ፎሎ አለሻ፣ ግን ይኸውሉ ሰው ያይሻል። ከሁለት መቶ እስከ ሶስት መቶ ሰው ነው የሚያይሽ። በዚህ ራሱ ልዩነታችንን ማወቅ ትችያለሽ። አይዞሽ አንቺ ሶስት መቶ ሺህ አካውንቱ በሰባት ዓመት ነው ያመጣሽው። እኔ በሁለት ዓመት ውስጥ አንድ ሚሊየን ፎሎ ነበረኝ አሁን በዓመት ውስጥ ይኖረኛል። ቃል እገባልሻለሁ። የዛሬ ዓመት እንገናኝ። አንቺ እዛው ላይ ሆነሽ እኔ አንድ ሚሊዮን ገብቶሽ ቲቪ ቻና! ሩጠብኝ ቲቪ ቻናል ነው ያልሽኝ። ቲቪ ጣቢያ ይኖረኛል። አዎ ቲቪ ጣቢያ ይኖረኛል። የራሴ የሆነ ሚዲያ፣ ትልቅ ሚዲያ ይኖረኛል የተበደሉ ሰዎችን ድምጽ የምሆንበት ለመኑ ለመኑ ለተበደሉ ድምጾች